ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁለት ሰዓት ከዛ በላይ ሞባይላችን ላይ ተተክለን ሶብረኛ ሆነን በሞባይል የተለያየ ነገር እንመለከታለን። እግር ኳስ ብለን ገብተን እግር ኳስ ሁለት ሰዓት ከዛ በላይ ቁጭ ብለን በሶብር እንጨርሰን። አርባ ደቂቃ ከመግሪብ እስከ ኢሻ ሙሓደራ አለ፣ ቂርአት አለ፣ የነቢዩ ሰለላሁ ዐለይሂ ወሰለም ሲራ አለ

ምን ሚለኝ የለም ብሎ እንደፈለገ ያደርጋል። ጠራና በይ ጠቅላላ በሩን ዝጌ አላት። ሁሉንም በር በርዘጋች፣ ሁሉንም በርዘጋች። አዎ፣ ሁሉም አዎ። ግን አንድ በር አልተዘጋልኝም ማለት የትኛው በራል የአላህ በር። አጠር አድርጌ ለማቅረብ እሞክራለሁ ነቢዩ ሰለላሁ አለይሂ ወሰለም በተለያዩ ሐዲሶች ሰብር የሚባለውን ነገር እንድንለማመደው፣ ሰብር የሚባለውን ነገር እንድንይዘው መክረውናል። ሰብር የሚባለው ነገር ሶስት አይነት ነው አንደኛው አሰብሩ አላ ጣዓቲላህ አላህን በመታዘዝ ላይ ሶብር ያስፈልጋል አላህም በመታዘዝ ላይ ግልጽ ነው ወንድሞች ከመግሪብ እስከ ኢሻ ትንሽዬ ኪታብ ለመቅራት ተፍሲር ለመማር ቁርአን ለመቅራት ሐዲስን ለመማር የነቢዩን ሲራ ለማወቅ ሰብር ከሌለ በምን መልኩ ሊማረው ይችላል አላህ ይዘንልን ዛሬ እኛ ሁለት ሰዓት ከዛ በላይ ሞባይላችን ላይ ተተክለን ሶብረኛውነን በሞባይል የተለያየ ነገር እንመለከታለን። እግር ኳስ ብለን ገብተን እግር ኳስ ሁለት ሰዓት ከዛ ብለን ቁጭ ብለን በሶብር እንጨርሳለን። አርባ ደቂቃ ከመግሪብ እስከ ኢሻ ሙሓደራ አለ፣ ቂራአት አለ፣ የነቢዩ ሰለላሁ ዐለይሂ ወሰለም ሲራ አለ፣ ቁርአን ተፍሲር አለ፣ በአቂዳውም በፊቁም በሁሉም ፈን ላይ የሚሰጥ ትምህርት አለ ሲባል ሶብር አቃተን። መታገዙ ከበደን በሌላ ነገር ግን ምንድነን በጣም ታጋሽ ሆነ። ሰብር አላህን በመታዘዝ ሰብር ያስፈልጋል። ሁለተኛው የሰብሩ አይነት አላህ ሱብሓነሁ ወተዓላ አሰብሩ አሰብሩ አስብሩ አን ማዕሲየቲ ላህ አላህን ላለማመዝ ሰብር ያስፈልጋል። ከአላህ ጋር ላለመጣላት ወንድሜ፣ ሐላል የሆነችዋን አላህ እስኪ እስኪያመጣልህ ሰብረኛ መሆን አለብህ። እህቴ አላህ ሀላልሽን እስኪያመጣልሽ ሰብረኛ መሆን አለብሽ። ሰብር ካጣ ግን ሀያቱን ያበላሸዋል። የተጨማለቀ ሀያት ይኖራል፣ በዝሙት ይኖራል፣ ከአላህ ይጣላል፣ ከራሱ ጋር ይጣላል። ለምን ከራሱ ጋ ይጣላል? ጭንቀት ውስጥ ይገባል፣ ነደም ውስጥ ይገባል። ለጥቂት ደስታ ሀያቱን በአጠቃላይ ምን ያደርገዋል? ያበላሸዋል። ስለዚህ አላህን ላለማመፅ ታጋሽ፣ እደርሳለሁ። እዚች ጋር የሚያታለል ነገር ቢመጣም እደርሳለሁ። ነገ ትዳር ላይ ሆኜ አላህ ጥሩ ልጆች ለግሶኝ በጥሩ ሁኔታ ሀያቴን አሳልፋለሁ ብለ እዚህ የመጣብን ማስያ ሙሲባዎችን፣ የተለያዩ የሚያታሉ ነገሮችን ለአላህ ብለ ከተውክ

ምን ሚለኝ የለም ብሎ እንደፈለገ ያደረጋል። ጠራና በይ ጠቅላላ በሩን ዝጊ አላት። ሁሉንም በር ዘጋች። ሁሉንም በር ዘጋች? አዎ። ሁሉም አዎ። ግን አንድ በር አልተዘጋልኝም ማለት። የትኛው በራል? የአላህ በር። አላህ ይመለከተኛል። አላህ ያይኛል። ስለዚህ ሶብር፣ አላህን በመታዘዝ ሶብር ያስፈልጋል። ለዓለም አመስ ሶብር ያስፈልጋል። እንደዚሁም አላህ ሙሲባ፣ ችግር ሲያመጣብን ደግሞ ምን ያስፈልጋል? ሶብር ያስፈልጋል። እነዚህ ሦስቱ ነገሮች በሀያታችን ላይ የሚከሰቱ ናቸው። የእኛ ሀያት ኢማ ደስታ ወኢማ ሀዘን ነው። ወይ ደስታ ነው፣ ወይ ሀዘን ነው። አደን በደስታው ሰዓት አመስጋኝ ባሪያ ካልሆነ፣ አንድ የአላህ ባሪያ በችግሩ ሰዓት ታጋሽ ካልሆነ፣ በዱንያ ጭምር ዱንያን ባላንስ አድርጎ መሄድ አይችልም። አላህ በቁርአን ላይ እንደሚሞክረን እንደሚፈትነ ነገረን። ወለነብሉወነኩም ቢሸይእን በአንዳች ነገር እንሞክራችኋለን እንፈትናችኋለን። ሚን አልኸውፍ አለ ከፍርሃት፣ ወልጁዕ ከረሃብ፣ ወነቅስ ሚን አልአምዋል ከንብረት በማጓደል ወልአንፉሲ ከነፍስም በማጓደል ቤተሰብን ይወስድብሃል፣ እናትን ይወስድብሃል፣ አባትህን፣ ልጅህን፣ ሚስት ይወስዳል። የውን ከቤተሰብ አካል አንዱን በማጓደል እንሞክራችኋለን። ወሰማራት አለ በፍራፍሬዎችም በማጓደል ደረሰልኝ ስትል አመድ ይሆንብሃል።

ሙእሚን ጸጋ ሲመጣ፣ ትላንት ባዶ ነበርኩ፣ ዛሬ ነው አላህ ያንበሻበሸኝ፣ ይህ ሁሉ ነገር የሰጠኝ ጌታዬ ነው ምስጋና ይገባው ብሎ ምስጋና የሰደቃ ምስጋና ያወጣል። የሰደቃ ምስጋና፣ አላህ የሰጠኝም በመስጠት ባለማመፅ፣ የአላህ ባሪያዎች ላይ ባለመኩራት ብሎ ራሱን ዝቅ ያደርጋል። ከዚህ ውጭ ከሆነስ፣ የዛኔ ገንዘቡ ሲመጣ ከእኛ በላይ ላሳር ማን አለ ይላል። ሰደቃም ካወጣ ደግሞ አላህ ይዘንላቸው ያወጣላቸውን ሰዎች ይመጻደቅባቸዋል። እነዚህ እኮ እኛን ዛሬ ያሳደግናቸው ትላንት ባዶ ነበሩ እያለ ሰውን ያሸማቅቅበታል። የዚ አይነት አይደለም የተወደሰው። የዚ አይነት አይደለም ነቢዩ የተገረሙበት ደስታ ሲያገኙ አላህን የሚያመሰግን ሲቸገር የሚታገስ የዚ አይነት ሰው ነቢዩ ስ ላ ሰለም እጅጉን ተገረሙበት። ሶብር ማለት ቅድም እንዳልኳችሁ ትልቅ ስጦታ ነው። አቢ ሰዒድ ሳዕድ ብኑ ማሊክ ብኑ ሲናን አልኹድሪ ረዲየላሁ አንሁማ

ነቢዩ ሰለላሁ ዐለይሂ ወሰለም ችግሮች ሲፈራረቁ ትዕግስት ማድረግ እንዳለብን መከሩን። ለመሆኑ እንደ ነቢዩ ሰላ ሰለም ወላሂ መከራ የተፈራረቀበት በምድር ላይ ማንም የለም። ውስቲ አስቡ። ነቢዩ በህይወት እያሉ ከሰባት ልጆቻቸውን ስድስቱን ቀበሩ። በህይወት እያሉ በጣም የወዷትን ባለቤታቸውን እናታችን ኸዲጃን ነቢዩ ቀበሩ። ለኢስላም ሲታገልላቸው የነበረ የጀርባ አጥንት የነበራቸው አጎታቸው

ከበስተጀርባችን ያለውን አና ይማል ዱኒያ ፊትለፊታችን ያለውን እኮ ርቀት ትንሽ ነው የምናየው። ራሱ አላህ ከዚህ በኋላ ያሉ ነገሮችን በአጠቃላይ የሚያውቅ ጌታ ነው። አላህ ያውቃል፣ እናንተ አታውቁም። የሆን ነገር ሲከሰት ለምንድነው? እንደው ለኸይር ነው። ሰልማን አልአውዳ ሐፊዘሁላህ፣ አሁን እስር ላይ የሚገኙት አላህ ነጃ ይበላቸው፣ አንድ ቂሳ ይናገራሉ። ሁለት ሰራተኛና አሰሪ ሆነው የሚታደል ለማደን ጫካ ሲገቡ በአንድ ወቅት ላይ አለቃው አውራጣቱ ይቆረጣል አውራጣቱ ሲቆረጥ ሰራተኛው ምን አለ ለኸይር ነው አሉ አሃ የኔ ጣት ተቆርጦ ለኸይር ነው እንዴ አለና እስር ቤት ከተተው ከዛ በኋላ ብቻውን ሆነና ሊያድን ሲሄድ ሽፍቶች ይዙታል እነዚህ ሽፍቶች ሚያመልኩት ጣዖት አለ ለጣዖታቸው የሚቃረቡት ደግሞ የሰው ልጆችን ህይወት ነው አርደው ለጣዖታችን ለአምላካችን ይላሉ። ሱብሃነላ ከአላህ ውጭ እንዲህ ስትገዛ መዝቀት ነው። አያችሁ ወደታች በኢስላም የሰው ልጆችን ህይወት ቆርጦ አላህ መቃረብ የለም የለም። እነዚህ ግን ይህን አድርጎ መቃረቢያ ነው ብሎ ልክ አስተኝተው ሊያርዱ ሲሉ አውራጣቱ ቆራጣ ነው። ለአምላካችንማ ጎደሎ ነገር አናቀርብም ብለው ለቀቁት። ምን ይላል ይሄ ጉደኛ? ለኸይርን ያለኝ እውነትም ለኸይር ነው ብሎ ሄደና ይፈተዋል። ዛሬ ይሄ ገጥሞኝ እንዲህ እንዲህ ሲለው የኔም መታሰር ለኸይር ነው አለው። እንዴት አለው፣ ካንተ ጋር ነው ነው የኔ ነበር የሚቆረጠው አለ። ምን ሙሉ ነኝና አለ። ለኸይር ነው ይሁን። ነገር ሲመጣ ለኸይር ነው። አላህ አንድን ነገር የሚያመጣው ለበጎ ነው የሚለው ነገር እኛ ጋር መምጠት አለበት። ሰብር የሚባለው ነገር ነገሮ ሲከሰት ነው ሰብር ሰብረኛ ሊያስደርገው የሚችለው እንጂ ካለቀ በኋላ ያዙን ልቀቁኝ ካለ በኋላ ሶብር ሶብር አድርግ ብትለው ባትለውም ብትለውም ያው ሶብር ያደርጋል። ነቢዩ ስ ላ ስለም አንድ ሴት ልጅዋ ቀብር ላይ ታለክሳለች። እስቢሪ ኢተቂላሃ ወስቢሪ አሏት። አላህን ፍሪ ታገሽ ሲሏት ፈቃለት ኢለይከ አኒ ያልተነካ ግልግል ያቀል አይነት ነገር አንተ በእኔ ቦታ እኳ አይደለህም አንተ ላይ ደረሰ እንዲ አይነት ነገር አለች። ከዛ ነቢ ስ ለም ዝም ብሎ አትሄዱ ፈኢነከ ማን ነው የዚህ ጊዜ ማነው? ነው እሷ ማለች ፈኢነከ ለም ቱሲብ ብሙሲበቲ

እንደ ሰድመችል ኦላ ሶብር ማለት የመጀመሪያ ጉዳዩ አደጋው የሆነ ነገሩ ሲከሰት የዛ ሰዓት ነው፣ ዋጥ ማድረግ። የሆነ ነገር ሲመጣ ዋጥ ስታደርግ ሶብረኛ ነው። ከሰለፎች አንደኛው አገልጋይ ትኩሶ አለቀቀችባቸው፣ ከነቀው። እንግዲህ ትኩሶ አስቡት እንዴት እንደሚለበልብ በጣም ቁጣ ሲመጡት፣ እቺ አገልጋይ የነበረች አሊም ነበረችና

ምን ምንዳ ይሰጥሃል፣ ነገሮችን ያመቻችልሃል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሴት የጀነት መሆኗን ዱንያ ላይ መሰከሩ። አብደላህ አጣ ኢብኑ ረባህ የአብደላህ ብኑ አባስ ተማሪ ናቸው። ምን አሉ? አላ ኡሪከ ኢምራአተ ሚን አህሊ አልጀና። የጀነትን ሴት ዱንያ ላይ አላሳየም ላሳያል። ማናት እሱ? አሉ እቺ ጥቁር ሴት ናት። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጡ። በተለይ ሴቶች በደንብ ስሙ። ሴቶች ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣች። ፈቃለት አለች እኔ አውድቅ በሽታ ያለብኝ፣ ራሴን ስቼ ወድቃለሁ። በዛ ሰዓት ወእኔ አተከሸፍ እገላለጻለሁ። ፈድኡ ላህ ተዓላ ሊህ፣ አላህን ለምኑልኝ አላህ አፊያ እንዲያደረገኝ አለች። ነቢዩ ለምና አሏት። እንሽእቲ ሰበርቲ፣ በዚህ በመጣብሽ ሙሲባ ታጋሽ ነሽ ከቀጠል፣ ወለኪል ጀና ለአንቺ ጀነት አለሽ አሏት ወእንሽእቲ ከፈለክሽ ደግሞ ዳዐውቱላህ ተዓላ አን ዩዓፊኪ አላህ አፍያ እንዲያደርግሽ ዱዓ አደርግልሻ አለው ትድኛለሽ አለት ፈቃለት አስቢር አረታገሳለሁ ጀነትን የመሰለ ስጦታል ነገር ግን አለች ስወድቅ ግን እገላለጻለሁ ሂጃቤ ይታይብኛል ሂጃቤ ይገላለጽብኛል አለች ያ አላህ በችግር ሰዓት እራሷ አንስታ ወድቃ የሚደርስባት በምትሠራው ነገር እኮ አንድ ሱ አይጠየቅም አይጠየቅም። በቃ ከአቅሙ በላይ ነው። እቺ ሴት ግን በዛ መከራ ሆና እኔ እኮ እገላለጻለሁ፣ አንተ የአላህ መልእክተኛ አለቻቸው። ነቢዩ ሰለላ ሰለም ምን አሉ? ይህን እንዳልገላለጽ ብቻ ዱአ አድርጉልኝ ስትላቸው ዱአ አደረጉላት። በነፃነት ሂጃብሽ የምትከፍች እህቴ፣ እቺ ሴት በዚህ መከራ ላይ ሆና የሂጃባ ጉዳይ አስጨነቃት። አንቺስ ማንም ሳያስገድድሽ በራስሽ ፍላጎት ሰዎች ፎሎ ሲያደርጉሽ

አማ ባድ ሶብር ትልቅ ውጤት እንዳለው ተነጋገርን። በዱኒያ ላይ ሶብር ርዝቅ ያሰፋል። በዱኒያ ላይ ሶብር የተሻለን ነገር ያመጣል። ኦሙሱ ላይ የምትባል ጀግና ሴት ነበረች፣ የአነስ ኢብኑ ማሊክ እናት፣ የአቡ ጠላሃ ባለቤት። ልጇ ታሞባት ልጇን ታሞባት ባለቤቷ ታሞ እያለ ወጣ ለስራ እስኪመለስ ልጇ ይሞታል። እች ጀግና ሴት ልጇን ከፍና ምን ብላ ጥግ ላይ ያስተኛች። ባሏ መጣ። እንዴት ነው ልጁ አላት። አይ ከቅድሙ ይሻላል አለች። ተገላግሏል አርፏል ነው እሷ አባባላ። ከዛ እራት አቀረበችለት። ያን ቀን ያማረ ልብስ ለብሳ መጣች። እራት በሉ፣ አብረው ተኙ፣ ግንኙነት አረጉ። ጥያቄ ጠየቀችው። ጎረቤት ዕቃ ቢያውሰን ያን ዕቃ መልሱ ቢለን መመለስ የለብንም እንዴ አለች። እንዴ መመለስ አለብን በ እንግዲህ አላ ውሰን ነበር ወሰደብን። በልጅህም ሰብሮ አድጋለችው በጣም ተቆጣ። የተቆጣው ስለ ሞት አይደለም። እንዴት ልጄ ሞቶ በዚህ ሁኔታ ከአንቺ ጋር ዛሬ እንዲ አድራሉ አይነት ነው ይህ ነገሩን ለነቢዩ ለ እናገራለ ብሎ ለነቢይ ነገራቸው። የአላህ ምልክተኛ ነቢዩ ለ ላሁ ሰለም ዛሬ ለሊት ከእሰጋ ግንኙነት አድርጋቸዋል

በሆን ነገር ሲመጣ ኩምስስ ብለን ተሰብረን መቀመጥ አይደለም በንግድህም ከሆነ ሌላ ነገር መፈለግ ይህ አልተሳካም መልፋት መድከም ነው እንጂ ስብር ብሎ መቀመጥ አያስፈልግም በዲን ጉዳይ ሲሆን ደግሞ የበለጠ ጀግና ነው መሆን ያስፈልግ ይሆን ነገር ላ ቀደምቶች እናስባ ስንት መከራ የደረሰባቸው ጉድጓድ ተቆፍሮ በወገባቸው ልጅ ከዛስ በብረት በሆነ ሙሽጥ ስጋቸው እንደ ማበጠሪያ እንደ ፀጉር እየተበጠረ ስጋቸው ከአጥንታቸው የሚገፈፍበት ወቅት አልፎዋል መከራው በጣም በስቷል። የሆን ነገር ሲመጣ እነዛ ጋር ነኝ። ሰሃቦችን እንይ። ራበህ ችግር መጣ። እስቲ ነቢዩ ውስጥ ድንጋይ አላሰሩም? ሆዳቸው ላይ ተርበው ድንጋይ ያሰሩ። አቡበከርም አንድ ድንጋይ ያሰሩ። ዑመርም አንድ ድንጋይ ያሰሩ። ነቢዩ ሰለላሁ ዐለይሂ ወሰለም ግን ያንቀን ሁለት ድንጋይ ነበር ያሰሩት። በዘመናችን ችግር የተከሰተ ነው አይደል? ፊልስጤም ወንድሞች ድንጋይ ያሰሩ ወንድሞች አሉ፣ ከረሃብ የተነሳ አላህ ድሉን አላህ ያምጣላቸው። ህፃናት በረሃብ እያለቁ ነው። በጽናት ግን ለመሞት ተዘጋጅተዋለሁ። ሶሪያ ድል አገኘች አይደል? ድሉን እስከ መጨረሻ ድል አላህ ያድርገው። አሚን በሏ። እኔ ለምናገረው እናንተ አሚን ልትሉን ትፈራላችሁ። ድሉን ድል አላህ ያድርገው። ለነሱ ያሳየን ድል አላህ፣ በጋዛ ላይ በፊሊስጤም ላይም አላህ ያሳየን። በአላህ መንገድ የሚታገሉትን አሁንም የበላይነቱን አላህ ይወፍቃቸው። ይሄ የሶብር ውጤት ነው። ሶብር ዲኔን አለቅም። ዛሬ ግን የሆነ ችግር ደረሰብኝ ብዬ ዲኔን እለቀዋለሁ እሸጠዋለሁ አይደል? ሸጡ የሆነች ችግር ስለደረሰብኝ ዲኔን እሸጠዋለሁ አሉ። ይሄ ዲን እኮ የሀምዛ ጉበት የተቆረጠበት ነው። ይሄ ዲን እኮ ቢላል ጀርባው የተገረፈበት ነው። ይሄ ዲን እኮ ሱመያ ባሰቃቂ ሁኔታ በመጀመር በእስልምና የእንስት የሴት ሸሂድ የሆነችው ሱመያ የተገደለችበት ዲን ነው። ነብዩ ከአገር የተባረሩበት ብዙ መከራ ያዩበት ዲን ነው። በዚሁ በአገራችን አፄዎቹ በሙስሊሙ ላይ ብዙ መከራ ያዘንቡበት ዲን ነው። እኛ ጋር ሲመጣ እንዴት ቀላል ታዲያ ቸገረ ብዬ ዛሬ ዲዲን እሸጠዋለሁ ሰላቴን ተዋለው ነገር ሲጎልብኝ ከአላህ መንገድ እርቃለሁ ከአላህ ቤት እርቃለሁ ለወንድሞች ታጋሽ መሆን የትግስተኞች ምንዳ ኢነማ የወፈሳ ቢሩን አጅረሁም ቢገይሪ ሂሳብ ነው ያለ ገደብ ነው አላህ ብቻ ነው ይህንም ምንዳ ትልቅ አድርጎ የሚሰጠው ስለዚህ ሰብር በንግድህ ላይ ሰብረኛ ጭቅጭቅ ሲመጣ ምን ሲመጣ ታጋሽ መሆን ነብዩ ሰለላሁ ሁለት ሰዎች ተጣሉ አሉ። በሚጣሉበት ሰዓት ላይ አሉ የአላህ መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ እኮ አሉ አንደኛው አሉ ፊቱ በጣም ቀላ፣ ደምስሩ ስሩ ተገታተረ። እኔ አንድች ች ቃል አቃ አለው አሉ ነቢዩ ሰለላሁ ዐለይሂ ወሰለም ቢላት ኖሮ ከእሱ ላይ ያለው ነገር በተወገደ ነበር። አሉ ምን አዑዙ ቢላሂ ሚነ ሸይጣኒ ረጂም። መሳሪያዎች እኮ አለ ሸይጣን የምናባርበት ቁጣ ሲመጣ የምናባርበት መሳሪያዎች ተሰጥተውናል፣ መድኃኒቱ ተሰጥተውናል። መጠቀም ግን አቃትም። ለምን ይሄ ቁጣ እያየለ እየበዛ ሲመጣ ከባድ ችግር ውስጥ ይከታል። አንተን እስር ቤት ሊከት ይችላል። መታገስ እየቻልክ በምታሽከረክርበት ሰዓት ላይ ሰብረኛው በመቸኮል ምናምን ላ ሰብረኛ ታጋሽ ሆነ መጓዝ ለምን ውጤታማ ስለሚያደርከን ሰዓቱ ከዚህ በላይ አስኬደንም። የሰብር ውጤት ግን ልዩ ነውና ቅድም እንዳልኳችሁ ያላገባችሁ ወጣቶች ሰብረኛው ነው። ዛሬ ዝሙቱ ቀለዋል ዝሙቱ ቀለለ ተብሎ ተመቻቸ ተብሎ ምንዘፈቅበት ከሆነ የአላህ ውርደት ነው የሚመጣብን። ቀጣይ ሀያታችን የተበላሸ ነው። ጣም ያጣን ሀያት ነው የሚሆን የሚችለው። ስለዚህ ጣም ያለው ሀያት እንዲሆን ያማረ እንዲሆን ዛሬ ራስህን መቆጣጠር፣ ዛሬ ሰብረኛ መሆን፣ አይንህን መስበር፣ እጅህን መጠበቅ፣ እግርህን መጠበቅ፣ አላህ በሚወደው ብቻ እንቅስቃሴ ማድረግ የዛን የተሻለውን አላህ ያመጣልሃል። ከዛ በኋላ ከትዳር በኋላ ያለው ሀያት ያማረ ይሆናል። በዚሁ አጋጣሚ ባለ ትዳሮች በነጋ በቁጣ ጭቅጭቅ ውስጥ ገብታችሁ ትዳርም እንዲበላሽ የሚያደርገው አንዱ ሰብር ማጣት ነው። እሷ እሳ ስትሆን አንተ ውሃ፣ እሱ እሳ ሲሆን አንቺ ውሃውኝ። ሁለቱም እሳት ከሆነ አይሆንም። አንዱ አብራጅ መሆን አለበት። ልጆቻችሁን አስቡ። በትናንሽ ጭቅጭቅ ትዳር ዛሬ ቀላል ሆኗል የሚፈታ ኢትዮጵያ ላይ እኮ 2014 ላይ በወጣው ጥናት 2014 ላይ በመንግስት ምናምን የተፋቱት ወደ አራት ሺህ ፍቺዎች ምናምን አለ። እዛ እንግዲህ የታወቀው ሊስት የያዙት ነው። 2014 ላይ ማይታወቀውስ? በየቦታው ያለውስ ፍቺው? ይሄ ሁሉ ምንድነው ከዲናችን የምንርቃቸው ነገሮች ናቸውና ሶብረኛ እንሁን። ሶብረኛ ስንሆን አላህ ሱብሓነሁ ወተዓላ የተሻለውን ያመጣልናል። ሰብስክራይብ በማድረግ ቤተሰብ ይሁኑ